ሌላ ሴት ጋር ሄዶ ከሆነ ይኖ ከዛ ውጭ ስህተቱ መቶ ፐርሰንት መቶ ፐርሰንት ስህተቱ የረዳት ፕሮፌሰር ሙልጌታ ነው። ስህተቱ ፍቅር ሳይዘው ለሴክስ ብቻ ማለት ነው። ከሆነች ሴት ጋር ሊተኛ ይችላል ወንድ ልጅ ሴቶች ግን ማለት ነው ካልወደዱት ሰው ጋር አደለም መተኛት ማለት ነው አብረውት ወቅ ለማድረግ እንኳን ደስተኛ አሳዛኝ መረጃ ከወደ አርባ ምንጭ ተሰምቷል የልጇ አባት ይችን የመሰለች ወጣት መግደሉን በዚህ ሰዓት የወጡ መረጃዎችም እያሳዩ ይገኛሉ ክስተቱ የተፈጠረው በአርባ ምንጭ ከተማ ሲሆን እንግዲህ ከመሞቱ ማለትም ልክ ከአንድ ሳምንት በፊት ነው አፕሪል አስራ ሶስት ነው የቪዲዮ የተለቀቀው በዚህም ቪዲዮ ላይ እንግዲህ ታይትሉ እንደምትመለከቱት ላይፍ ኢስ ሾርት ኢንጆይ ቢፎር ኢት ሜል ሲላል ማለት

ቤስት ፍሬንድ ድንቄም ቤስት ፍሬንድ። ከዚህ በኋላ ቤስት ፍሬንድ ነን ብሎ የሚመጣ የትኛውም ቲክቶከር ወይም ወርለ አልቀበልም። ሰላም የእኔ ተወዳጆች፣ እንደምናላችሁ መለይፌት ዳነኝ ሰዓቴን ጠብቄ ቦታ ተከስቻለ ማለት ነው። ዛሬ እንግዲህ እናንተን ማመስገን አለብኝ። ቪዲዮ ከመጀመሪያ በፊት ሀምሳ ሺህ ሰብስክራይበር አልፈናል። በዚህ ፍጥነት ሀምሳ ሺህ ሰብስክራይብ እንዳልፍ ስላገዛችሁኝ፣ ሰብስክራይብ ሼር በማድረግ ሰፖርት ስላረጋችሁኝ ሁላችሁንም በጣም ከልብ ልብ ልብ ከልብ አመሰግናችኋለሁ። ወዳችኋለሁ። ዛሬም እንደተለመደው ፈታ ዘና የሚያደርጉ ቪዲዮዎችን ሰብስቤላችኋለሁ። በሚያስተምረው የተማርን፣ አስተያየት በሚሰጡ አስተያየት እየሰጠን፣ በሚያስቀው እየሳቅን እንቆያለን ማለት ነው። እስከ መጨረሻው አብራችሁ እንቆዩ። በቀጥታ ወደ መጀመሪያው መረጃ እንለፍ። ሰብስክራይ ወደ መጀመሪያው መረጃችን ስናቀና በቤስት ፍሬንድነት የምናውቃቸው ጃኒ እና ጆን ዳንኤል እንግዲህ በጣም ከቤስት ፍሬንድ ያለፈ ግንኙነት እንደነበራቸው የሚያሳዩ ቪዲዮዎች የተለቀቁ ይገኛሉ። ቪዲዮውን ላሳያችሁና የራሳችሁን ሀሳብ አስተያየት ትሰጡበታላችሁ። እስኪንጠማመ ሁሉም ሳይሆና ወደ እኔ ቅረቢ ቤታችን እንዳይፍስ የምለው ስሚ። ቤስት ፍሬንድ ድንቄም ቤስት ፍሬንድ። ከዚህ በኋላ ቤስት ፍሬንድ ነን ብሎ የሚመጣ የትኛውም አለ ቲክቶከር ወይ ዮርክ አለ አልቀበልም። ሴትና ወንድ ቤስት ፍሬንድ መሆን አይችሉም። በቃ ብቻ በጣም ጃኒ እንግዲህ ከናዮ የልጅ አባት ሆነ ጆን ዳንኤል ሲባል ምን እንደተሰማች እንደ ብትነግሪን ደስ ይለናል። አንድ ሁለት የተለቀቁ ቪዲዮዎች አሉ፣ እነሱንም ላሳያችሁ። ሴትና ወንድ ቤስት ፍሬንድ መሆን ይችላል አይችልም? እስኪ እናንተ ሀሳብ ስጡ። በጣም ከባድ ነው ለእኔ አይችሉም? በጃኒ እና በጆን ዳንኤል አረጋግጠናል። መሆን አይቻል የፍቅርን ትርጉም ገንሰሽ አስተማርሽን ከአንቺ ደስታ የኔን እያስገደምሽልን

አንዱ ኮመንት ላይም ቪዲዮ ሳይምን ቢል ጥሩ ነው፣ ዳርዳሩ ነው ችግር የለውም ብሏል። በጣም ሰሞኑን ሚዲያ ላይ በጣም አነጋጋሪ ነበረ እና ደግሞ ሁላችንም ቤስት ፍሬንድ እንደሆኑ እንደነበሩ ነው የምናውቀው። መረጃውን ያወጣው ሰው ግን በጣም ተንከሲስ ነው፣ በጣም እንዲህ አይደረግም። ወደ ሌላ መረጃችን ስናመራ ደግሞ አርቲስት ሰለሞን ተካልኝ ሁሉም ዜሮ ዜሮ የሚለው ዘፋኝ ማለት ነው። በጣም በብዛት ይታወቃል በዛ ዘፈኑ እንግዲህ ሕይወቱ እንዳለፈና ከመሞቱ ከአንድ ሳምንት በፊት ደግሞ ያው ሕይወት አጭር ፍቅር ናት እና ራሳችሁን ፈታ ዘና ማድረግ መቻል አለባችሁ ብሎ ቪዲዮ ለቆ በጣም አነጋጋሪ ሆኗል። ከመሞቱ በላይ አነጋጋሪ ሆኖ ከአንድ ሳምንት በፊት እንደዛ አይነት መልዕክት ማስተላለፉ ነው እና እስኪ እንስማው ብቻ። ሰዎች ሊሞቱ ሲሉ ይታያቸዋል የሚባለው ነገር እውነት ነው ማለት ነው። ብቻ አላቅም እስኪ እንስማው። በአሁኑ ሰዓት እንደተሰማው ሰበር ዜና ከሆነ አርቲስት ሰለሞን ተካልኝ ህይወቱ ማለፉ ተነግሯል። ህይወቱን ባደረገበት ማለትም በአሜሪካን ሀገር በትናንትና ሁለት የፋሲካን ባል ከቤተሰቦች ጋር ካከበረ በኋላ ድንገት አመመኝ በሚል ወደ ሆስፒታል ከሄደ በኋላ በሆስፒታል ውስጥ ህይወቱ ማለፉ ተነግሯል። አርሴ አርሲ ሰለሞን ተካልኝን እንግዲህ በተለያዩ የሙዚቃ ስራዎቹ እናውቀዋለን። በተለይም በብዙዎች ዘንድ እንደሚታወቀው ሁሉም ዜሮ ዜሮ በሚለው ዘፈኑ ነው። ታዲያ በአሁኑ ወቅት ህይወቱ ከማለፉ ጋር ተይዞ አንድ ቪዲዮ እጅግ በጣም አነጋጋሪ እየሆነ ነው። ይህም በቲክቶክ ፔጁ የለቀቀው ቪዲዮ ነው። ይህም ቪዲዮ የተለቀቀው በእሱ ቲክቶክ ፔጅ ነው። እንግዲህ ከመሞቱ ማለትም ልክ ከአንድ ሳምንት በፊት ነው አፕሪል አስራ ሶስት ነው ይህ ቪዲዮ የተለቀቀው። በዚህም ቪዲዮ ላይ እንግዲህ ታይትሉ እንደምትመለከቱት ላይፍ ኢስ ሾርት ኢንጆይ ቢፎር ኢት ሜልስ ይላል። ይህም ማለት እንግዲህ ህይወት አጭር ናት ሜልት አድርጋ ማለትም ቀልጣ ከማለቋ በፊት ኢንጆይ አድርጋት ወይም ተደሰተባት የሚል አርስት ያለው ቪዲዮ ነበረ ይህንን ቪዲዮ ፖስት ባረገ ልክ በሳምንቱ ህይወቱ ሊያልፍ ይችሏል ማለት ነው። ይህንን ቪዲዮ አብረን እንከታተሉ። አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብያም አለው አሁን የሚገኘው ከምኖርበት ከአትላንታ ከተማ አስር ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ፣ ተዝናኑ። ይቺ አለም እንደሆነ በማናውቀው ሰዓት ቅስፈት ምን እንደሚፈጠር አናውቅም እና ነገን ትተን ዛሬ ምዝ ህይወታችንን አርቲስት ስማን ጥካልኝ መሀል እናም እውነት ነው ህይወት አጭር ነው። ነገም እንደምንሆን አናውቅም። ለቤተሰቦቹ መዝናናት እንመኛለን።

በጣም በሚያሳዝን ሁኔታ ይህን መልእክት ባስተላለፈበት በሳምንቱ ከዚህ ዓለም በሞት ተለይቷል። እንግዲህ መልእክቱን ማስተላለፉ ነው ከመሞቱ በላይ በጣም አስደናቂ የሆነው። እንግዲህ የሰው ልጅ ይሞታል። ያው የሰው ልጅ ይወለዳል፣ ያድጋል፣ ይሞታል። ይሄ ሂደት ነው፣ ፕሮሰስ ነው። ይሄ ተፈጥሮ ስለሆነ ሁላችንም እናልፋለን። ሞት አይቀርም። አሟሟቴን አሳምረው ግን ማለት መልካም ነው። የሰው ልጅ ሊሞት ሲል ይታየዋል። የሚወራ ነገር አለ እኛ ኢትዮጵያውያን ጋር እና ይሄ ነገር እውነት የሆን እንዴ ብዬ እንድጠይቅ ያደረገኝ ቪዲዮ ነው ማለት ነው። ለአድናቂዎቹ ለመላው ቤተሰቦቹ መጽናና ማለትን እየተመኘ ወደ ቀጣይ ቪዲዮ እናልፋለን። በ2000 አመተ ምህረት የቢዝነስ ዜና ኢትዮጵያ ውስጥ ሲነገር የነበረው የገበያ ሁኔታ ምን ይመስላል? ያኔም ኑሮ ተወደደ ብለን እንጨው ነበር ኢትዮጵያውያን። በጣም እኮ እኛ ምን ገርም ፍጡሮች ነን! ያኔም እንጨው ነበር ብቻ። እንስማውና ከዛ አስተያየት እንሰጥበታል። ሪፖርተሮቻችን ሰላም ሩዚንሳና ኤደንብራኖ መረጃዎችን አሰባስቷል፤ እንደሚከተለው ይቀርባል። በሳምንቱ በይበልጥ ከውጭ በሚገቡ የዘይት ምርቶች ላይ ከፍተኛ ዋጋሎት እንደተከሰተ ደግሞ ለማወቅ ተችሏል። ሃምሳ ሶስት ብር የነበረው ባለ ሶስት ሊትር ሀያት የምግብ ዘይት ስልሳ ብር ሲገባ ፎርቹን እና ድል ዘይቶች ደግሞ ቀድሞ ይሸጡ ከነበሩበት መቶ ሀያ ብር ወደ አንድ መቶ ሀያ አምስት ብር እና አንድ መቶ ሰላሳ ብር ከፍ ብለዋል። ስኳር በኪሎ በስምንት ብር ከሀምሳ ጨውቃ አንድ ብር ከሀያ አምስት ይገኛል። ሩዝም እንዲሁ አንድ ብር ጭማሪው ማሳየት ከሰባት ብር ወደ ስምንት ብር ከፍ ብሏል። የዚህ በጣም አቅልጠነው ነበር። ሽንኩርት ለኪሎ ቀደም ሲል ከነበረበት የሁለት ብር ከሃምሳ ሂሳብ ጭናሽ በማሳየት አንድ ብር ከሃምሳ ሂሳብ ይገኛል። ሎሚ በኪሎ ሰባት። አንድ ጥያቄ ልጠይቃችሁ፣ የዚህ ጊዜ የነበራችሁ ቤተሰቦች እንደ ጨዋችሁ የት ናችሁ? እባካችሁ እውነት፣ እናቴ ራሱ በዚህ ኑሮ ድነግ የገባ ትሰለቅጣለ አይደለ፣ በቀን ሶስት ሸም የለትም ታሰንችላ ትወጣ ያለችን ጊዜ ትዝ ይለኛል። እዚህ ጊዜ ነው። አዎ እንደው ስብሰባ ሁላ ተደርጎበታል እኮ ያንኛ የምናውቀው በበርሜል የሚሸጠ የለም የሚቀዳው ዘይት የኑግ ዘይት ምናም ይባሉ በነጭና በቀይ ነበረ በበርሜል የሚሸጠው ከ50 ሳንቲም ጀምሮ 25 ሳንቲም ነበር በፌስታሉ ከቻልኩ በጣም ረቀቅ ስትል ጠርሙስ ይዘት ሄዳል። ቴካዌ እሷ ከተሰበረች እዛው ጎዳናህን እዛው ትቀጥላለህ። ለማንኛውም ፈጣሪ አምላክ እንደው ደጉ ዘመን ያምጣልን። አሁንም እየገሰገሰብን ነው። እኔ ትዝ ይለኛል አምስት ሶስት መቶ ብር ገብቶ አምስት መቶ ሲገባ ብለናል። ቅርብ ጊዜ ነው። የበለጠ እንዳይሆን ጠሎታ በቃ ኑሮ ወደ ታች ሳይሆን ወደ ላይ ነው የሚያድገው። በጣም ማስታውስበት ዓመተ ምህረት ነው ሁለት ሺህ ዓመተ ምህረት ማለት ብዙ ነገሮች ተወደደ ብለን እንጨው ነበረ። በጣም በአምሳ ብር በስልሳ ብር እየገዛን ማለት አሁን እኮ አንድ ሺህ ሰባት መቶ ብር ቀፍ ትሉ አምስት ሌትር አይ ጊዜ ወርቅ የሆነ ጊዜ በና፣ ግን ያኔ ብር ለማግኘት ብስቃይ ነበር። በነገራችሁ ላይ ያኔ ኑሮ በጣም እርካሽ በነበረ ሰ ብርን በጣም ውድ ነው ደግሞ አዘ ሴም ታይም ገንዘብ ማግኘት በጣም ከባድ ነበረ በዛ ሰዓት። ወደ ቀጣይ ቪዲዮ እናልፋለን። በጣም የሚያሳዝን ዜና ተሰምቷል። አንድ ወጣት በገዛ በልጇ አባት ማለትም በቀድሞ ባሏ ወይም ፍቅረኛዋ ልንለው እንችላለን፣ በሽጉጥ ተገላለች ማለት ነው። ተገቢውን ቅጣት ቢያገኙ ሰዎች እንደ ቀልድ የሆነን ሰው ሂዶ አይገሉም ነበር። በእርግጥ ይህ ሰውዬ ሚስቱን ከገደላት በኋላ ወይም የልጁን እናት ተኩሶ ከገደላት በኋላ እጁን ለመንግሥት ሰጥቷል ማለት፣ ለፖሊስ ሂዶ እጅ ሰጥቷል ማለት። ዜናውን እንስማውና እንግዲህ ነፍስ ይማር እንላለን። ከአሳዛኝ መረጃ ከወደ አርባ ምንጭ ተሰምቷል። የልጇ አባት ይቺን የመሰለች ወጣት መግደሉን በዚህ ሰዓት የወጡ መረጃዎችም እያሳዩ ይገኛሉ። ክስተቱ የተፈጠረው በአርባ ምንጭ ከተማ ሲሆን ይቺ የምትመለከቷት ወጣት ባንቻየው በቀለ ትባላለችም። አንድ ልጅ እናት ስትሆን ከስድስት አመት በፊት ከባለቤቷ ጋር አንድ ላይ እየኖሩ ብዙም ሳይቆዩ ተለያይቷል። ታዲያ እሷ የምትኖረው በእናቷ ቤት ሲሆን ከልጇ አባት ጋር አንዳንዴ በውጭ ይገናኛሉ። ብዙ ጊዜ ወደ ቤትሽ ተመለሺ ይላል ነበር ይላል መረጃው። ትናንትና ማለትም በቀን አስራ አራት ጠዋት ከረፋዱ አራት ሰዓት አካባቢም ከመኖሪያ ቤት ጠርቶ ወደ ውጭ በማስወጣት ትንሽ ከተነጋገሩ በኋላ የልጁን እናት ገደላት፣ ማለትም በሽጉጥ ተኩሶ ገደላት ተብሏል። ወዲያው በመጣበት ባጃጅም ወደ ፖሊስ ጣቢያ በመሄድም ለፖሊስ እጁን መስጠቱ ተሰምቷል። ቺ ወጣት ታዲያ እጅግ አሳዛኝ በሆነ ሁኔታ ተገላለች። ለሞተችው ነፍስ ይማር ለቤተሰቦቿ፣ መጽናናትንም እንዲሁም ደግሞ ለእሷም ፍትህን እንሻለን። በጣም ያሳዝን ዜና ነው። እንግዲህ አርባ ምንጭ ውስጥ የተፈጠረ ነው ያው በተደጋጋሚ ነይ ወደ ቤት ተመለሽ ይላታል። ግን መግደሉን ምን አመጣው ነው? በቃ አሳምኖ ወደ ቤት መመለስ ካልሆነ መተው ነው እንጂ ሽጉጥ አውጥቶ የልጅ የልጅ እናት ላይ አሁን ልጁን ካለ እናት አስቀረ፣ እሱም ታሰረሽ። ከዛ ውጤቱ ምንድን ነው? እኔ በጣም አንዳንድ ሰዎች አንድን ነገር ስናደርግ ለምንድን ነው ውጤቱ ማሰብ የሚያቅተን? በኢየሱስ ክርስቶስም፣ ሴጣን የደፈነው አይምሮ ነው ይሄ። ያው እግዚአብሔር አምላክ በምሕረቱ ያስባት፣ እንዲሁም ለቤተሰቦቿ መጽናናትን እየተመኘን እናልፋለን። ምንም ማድረግ አይቻልም። ግን አሁንም ለሚገሉ ሰዎች ተገቢውን ቅጣት ቢሰጥ መልካም ነው እንላለን። እንግዲህ በዚህ ሳምንት ሌላኛው አነጋጋሪ የነበረው ጉዳይ የአርቲስት ገነት ንጋቱ እና ረዳት ፕሮፌሰር ሙልጌታ ጋብቻ ነው። ድጋሚ ጋብቻ ልንለው እንችላለን። አስተያየቱን ዮኒ ማኛ ሰጥቷል ማለት ነው። አስተያየቱን ስለምጋራ ለእናንተም ይጠቅማችኋል ብያም ጥችላቸዋል እንስ ክብሩ ይስፋ፣ ክብሩ ይስፋ፣ የእናትና የልጁ እንግዲህ እኔ በዚህ ጉዳይ ላይ ብዙም አስተያየት አልሰጠውም የሰዎች ትዳር ደስ ይለኛል። ትዳር ሲሰምር ትዳር ሲሳካ ትዳር ወደ መልካም ነገር ሲመጣ ደስ ይለኛል። በተለይ በተለይ ከትዳር ተለያይታችሁ ሲንግል ሆናችሁ ለምትኖሩ ስተቱ መቶ ፐርሰንት መቶ ፐርሰንት ስተቱ የረዳት ፕሮፌሰር ሙልጌታ ነው ስተቱ። ገኒ አርቲስት ገኒ ብዙ ነገር አሳልፋለች። ከልጆቿ ጋውና ብዙ ነገር አሳልፋለች። አንዳንድ ወንዶች ችግር አለ ብቻ ይሄ ሆዲፍቻው። እንደዛም ሆኖ ምንድን ነው ልል ምፈልገው በወንዶችም በሴቶችም አንድ ነገር ልበል። በተለይ ሶስት አራት ልጆች የወለዳችሁ ካላችሁ ኢን ሁለት ልጆች የወለዳችሁ ካላችሁ አንቺም ሲንግል እሱም ሲንግል ሆናችሁ የምትኖሩ ከሆነ ትዳሩ አቢውዚቭ ካልሆነ አቢውዘው ስላችሁ ምንድን ነው መደባደብ፣ መጨቃጨቅ ምን የሌለበት ከሆነ ምናልባት ምናልባት ወንዱ ቀብጦ ከሆነ በቀብጠት ጉዳይ ስል ሌላ ሴት ጋር ሄዶ ከሆነ ይህ ነው። ከዛ ውጪ ብዙ አይነት ችግሮች ከሌሉ አንቺም ደስተኛ ካልሆነች እሱም ደስተኛ ካልሆነ ይህ አመት ትዳርን በአንድ ምስቴክ ዜሮ አትክተቱ። እውነት ነው። ምናቀ ይህ አመት የሰላሳ አመት ትዳርን ገደል አትክተት። ምክንያቱም ሴቶች የተበለጣችሁ ነው የሚመስላችሁ። ሁለት ልዩነት አለው። ወንድ ኢንቴንሽናሊ ች ኢንቴንሽናሊ ምን ማለት ነው? አንዳንዴ በመሀል ክፍተት ሲኖር ወንድ ልጅ ሊሄድ ይችላል፣ ግን ልቡን ይዞ አይደለም የሚሄደው። ወንድ ልጅ ሸቀጡን ብቻ ይዞ የሚሄደው ሀቁን ነው የምናገረው። ሴቶች ግን ኢንቴንሽናሊ ነው። ሴቶች ሌላ ወንድ ጋር ስትሄዱ ልብሽንም ሙሉ ሰጠሽው ነው የምትሄጂው ስለዚህ ለዚህ ነው ወንዶች ይቅር ለማለት በጣም የሚከብደን ሴት ልጅ ስትሄድ ወንዱ ጭት ቢያደርግ ሴቶች ጭት ቢያደርግ የሚባለው ነገር ወንዱ ሲሄድ ለሽጎራ ብቻ፣ ሴቷ ግን አስባበት፣ አውርታበት፣ አብራሁላበት ብዙ ጊዜ አሳልፋበት ከዛ በኋላ ነው የምትሄደው። ስለዚህ ወንዶች የይቅርታ ነገራችን እንዴት ልቧን አሸነፈው የሚለው ነገር ስላለን ነው ብዙ ጊዜ የምንቸገረው። ሴቶች ግን እንዳልኩ ወንድ ልጅ ሀ ዓመት ትዳር፣ ሰላሳ ዓመት ትዳር ኖሩት የሆነ የሆነ ግብዳ ዳለ አይቶ ሊሸወድ ይችላል። ዱቄ ታምነ እንደው ጭንቅላታችንን ካላሰራ ነው ዱቄ ታምነ እንሸወዳለን። ስለዚህ ልዩነት ወይ እንድታቁ ፈልጌ ነው ሴቶች፣ ምክንያቱም አንቺ ትቶ ሌላ ጋር ትዳር ኖሮ ከፍ ከስህተቱ ተምሮ ፏብልጭ ያለ ላይፍ ሊኖር ይችላል፣ ግን እንደ ሁኔታው ይለያያል። ለአንቺ ከመልካም ነገሮቹ በሙሉ አንድ ስህተቱ ከታየሽ ደካማ ሴት ነሽ። ደካማ ሴት አንድ ሰጠጡ ከታኝ ብዙ መልካም ነገር እያለው፣ ግን ብዙ ችግሮች ካሉበት የአንድ ቀን ሚስቴክ ከሆነና ፎርጊቭ አላረግም እምትይ ከሆነ የራስሽ ጉዳይ፣ ላዳመጠችም አልችልም። ግን ነገሮችን ማስተካከል የሚቻልበት መንገድ ካለ፣ አሁን ሶፊያ ሽባባውና ዶክተር ወዳጄነ ለሲንግል ናቸው። ለታችሁ ምንም ጥቅም የለውም። እድሜያችሁን እየፈጃችሁ ነው። ግልጹን ልንገራችሁ። እድሜያችሁም ቆርጥማችሁ እየበላችሁ ነው። አንቺም ትዳር አላያሽበትም እሱም አልያሰበትም። ፊክስ አድርጉና ተመለሱ። ሲምፕልዘት እነዚህም ሰዎች ሌላ የሚመጣ ነገር የለም። እድሜያችሁም ጭሯል ሁላችሁ። ስለዚህ ማድረግ ያለባችሁ ማለት ነው፣ ሌላ ላይፍ ሙቮን ማድረግ ካልቻላችሁ ፍቅር ካላችሁ በቃ ይቅር ተባባሉና ኑሩት። ህይወቱ ኑሩት። በመሀል ልጆችን ስለማታስቡ ነው፣ ልጆች እንደሚጎዱ ማየት ስላልቻላችሁ ሰፈር የሚያደርጉት በዚህ አጋጣሚ ልጆች ናቸው በጣም በጣም የምስማማበት ሀሳብ ነው ይሄ እንግዲህ ለዚህ ለትዳር ፍቺ ዋናው ተጎጂ ልጅ ነው በእውነት ለመናገር ሌላኛው አይዲያ ደግሞ የሚጋራው ከዚህ ቪዲዮ ላይ ብዙ ጊዜ ወንድ ልጅ ማለት ነው ከማይወዳት ሴት ጋርም ለመተኛት ችግር የለበትም ብዙ ጊዜ አይታችሁ ከሆነ ፍቅር ሳይዘው ለሴክስ ብቻ ማለት ነው ከሆነች ሴት ጋር ሊተኛ ይችላል፣ ወንድ ልጅ። ሴቶች ግን ማለት ነው ካልወደዱት ሰው ጋር አደለም መተኛት ማለት ነው አብረውት ወክ ለማድረግ እንኳን ደስተኛ አደሉም። የሆነ ነገሩ ሊስባቸው ይገባል፣ ሴቶች በሆነ ነገሩ አትራክት ሊደረጉ ይገባል፣ ከሱ ጋር ዴት ለማድረግ ማለት ነው። እና ሴት ልጅ ከሄደች ልቧን ይዛ ነው የምትሄደው፣ ወንድ ልጅ ከሄደ ሸቀጡን ይዞ ነው የሄደው የሚለው ሀሳብ ገዢ ነው። ወንድ ልጅ ማይንዱን ካላሳደገ፣ ራሱን ካላበሰለ፣ በመንፈሳዊ ህይወቱ ጠንካራ ካልሆነ፣ ራሱን በየጊዜው በበም አብዴት የማያደርግ ሰው ከሆነ ለጊዜያዊ ስሜቱ ባሪያ ነው ማለት። አንዴ አይቷት ድንገት እንዲህ ዋው ምናምን ላላት ሴት ድንገት አብሯት ሊተኛ ይችላል። ስሜቱን የሚገዛ ሀገርን ከሚገዛ ይበልጣል ስለሚል ቅዱስ ቃሉ ማለት ነው። እናንተ የግል ደስታ የሚመረጥበት አይደለም ትዳር ትዳር ለግል ደስታ አትኖርበት። የቤተሰብ ደስታ ነው የሚያስደስት። ጥሩ ጊዜ አለ መደባሪ ጊዜ አለ። ግን የኔን ደስታ አልመርጥም። አሁን ለምሳሌ ትዳሬ ላይ የኔ ደስታ አይደለም ቀዳሚው፣ ቀዳሚው የሚስቴና የልጆቼ ደስታ ነው። አዚ ሴም ታይም ሴቶችን ማሰብ ያለባችሁ እኔ ደስተኛ አይደለሁም ሳይሆን ልጆቼ ደስተኛ ናቸው ወይ ባሌ ደስተኛ ነው የሚለውን ጥያቄ መጠየቅ አለብሽ። ባልሽ እና ልጆችሽ ደስተኛ ካልሆኑ፣ እሺው መስታይክ፣ እሺው መስታይክ። ደስ ሴሙ ሚስቴና ልጆቼ ደስተኛ ናቸው ወይ ደስተኛ ከሆኑ ገስዋል ነገሮች ትክክላቸው ማለት ነው። ስለዚህ ከነ ስህተት በዚህ ደረጃ ከተቀበለች እችን ሴት ንግስት አድርገ ማቆየት አለብን። ሙልጌታ ሰምታ ንግስት ናት። ትበልጣለች፣ አቅም ስላላት ነው። ዩቲዩብ አላት፣ ምን አላት፣ ትልቅ ደረጃ ስለደረሰች ነው ተመልሶ የፈለጋት። this is fact። ሴቶች ራሳችሁን ከጣላችሁ ፈላጊ ለዘሰሙ ዘመይ ወንድ ልጅ ራሱን ከጣለ ፈላጊ የለው። ስለዚህ ሁለታችሁ ማድረግ ያለባችሁ በተለይ በኢትዮጵያ በምናያችሁ የተወሰኑ ሰዎች አንቺም ሲንግል እሱም ሲንግል ሆኖ ለዘመናት ከምትኖሩ ስህተታችሁን አርሙና ፊክስ አርጋችሁ ኑሩበት የሚል ጥሪ ነው ያለን። ከነዚህ ሰዎች ብዙ መማር ይቻላል። ግን ሌላ ትዳር ሙቮን አርጋችሁ ከጀመራችሁ ላፍ ገስዋል እሱን ነው የምለው። ሰላማችሁ ይብዛ። ለማንኛውም ኮንግራጁሌሽን ብያለው። ሌሎቻችሁም ሲንግሎናችሁ የምትኖሩ ሶስት አራት ልጆች ወልዳችሁ ለየብቻ እየተሳቀቃችሁ ከምትኖሩ አንድ ላይ ሆናችሁ ነገሩ ልጆቻችሁን ብታሳድጉ፣ ልጆቻችሁን ቁም ነገር ብታደርሱ፣ ልጆቻችሁ አግብተው ትዳር ይዘው የልጅ ልጅ ብታየው መልካም ነው ብዬ አስባለሁ። ሰላማችሁ ይብዛ። ይመቻችሁ። እዚህ ጋር የተመቸኝ ሌላኛው ደግሞ ምንድን ነው በትዳር ውስጥ ለእኔ ነው ምኖረው የሚለው ነገር ያበቃል። ባይዘ ለሚስቴ ነው ለልጄ ነው የሚለው ነገር ይመጣል። ለልጆቼ ትክክለኛ አባት መሆን የሚችል ወንድ የለም ብላለች፣ በቃ ዘግታለች። ግን አንደኛ በሲንግልነት እንድትቆይ ያደረጋት አቋም ይሄ ይመስለኛል። ለልጆቼ አባት መሆን የሚችል ወንድ የለም፣ በቃ ለዛ ነው የማላገባው። አራት ልጆችን ወልዶላት የሄደውን ባሏን ከሱ ውጭ ለልጆቿ አባት መሆን የሚችል ወንድ ስለሌለ ልጆቿን ብቻዋን ለማሳደግ ወስና፣ ጀግና ማለት ነው። ዩቲዩብ ጀምራ በጣም የሚገርም ሰክሰስ ላይ ደርሳለች። ጃኒ በጣም ነው ማደንቅሽ። ወደ ቀጣይ ቪዲዮ ስናመራ ደግሞ ወደ ወሎ ይወስድናል። የዛሬው ቪዲዮ አይችል ማለት ነው። ወሎ እንግዲህ ወሎ ውስጥ ያለው ሕዝብ ምን ያህል የፍቅር ሕዝብ እንደሆነ ሁላችሁም ታውቃላችሁ። በምርቃቱ ደግሞ በቃ ይለያል። ዩኒክ የሆነ የምርቃት ስርዓት ነው ያለው። ማለት ሲመርቅ በቃ የሆነ ደስ የሚል ነገር ነው ያለውና ያንንም እንግዲህ ቪዲዮ እኔውና ሪያክት እናደረግበታለን ል ጀባጀአማንላ የማን ጀባ እርዚቅ ጀባ የወለደች የወለደች ጀነት ይግባ። አንቺም ሁኚ ባላ በባ አዎ በላን ያንሳልን እርዚቅን ያንጣልን። አዲያ እንግዲህ እንደው አንቺም ክድሚያ ሻማረ ይሁን ከድመሽ የምታገኚ ሁኚ ከድመሽ የምትጠቀሚ ሁኚ። ሰባቱ ከድሞ አራቱ የበሉትን ዕጣ ጀባ እጣሽ ይውጣልሽ ፈንሽ ገለት አዳጣሽ ውጣ ሲሳያችን ቦለል ይበል እርዚቃችን ይብዛ ደልደል ያለውን ወንደል ያለውን የላም በሬ ሊገበሪ ዛሬ አስረክብሽ የወተት ሎላ የህላ ማላ ሐኛ ቤት ይሙላ የድንጋ ዲቡልቡል የሴሊ ልበውር ሐኛ ቤት ላይ ተውር የድንጋ ጠፍጣፋ የሴሊ ቀልጣፋ ሐኛ ቤት አይጥፋ እርዚቅሽ ከሽ ይብዛ እዚህ ከሽ ይብዛ ሻማረ ይሁን አሚን። አጋጣሚ ሆኖ በስራ ጉዳይ ወደ ወሎ ሄጄ የነበረ እውነቱን ስነግራቸው ምንም የተቀየረ ነገር የለም። ይሄ ነው ያጋጠመኝ። እንደው ምርቃታቸው፣ ወዛቸው ሁላ እንዴት ደስ እንደሚል ያረፍነው ኮምቦልቻ ስለነበረ እኔ ስሄድ እራሱ እንደ እንግዳ አልነበርኩም። ቤተሰባዊ ስሜት ያላቸው ስንመለስ፣ የምር የምር እነሱም ማዝነው እኔ ማዘኘን የተመለስኩት የሚገርሙ የፈጣሪ ፍጡሮች የሞሉበት አካባቢ ነው። ሁሉም በእርግጥ ኢትዮጵያ ውስጥ ሁሉም የተባረከ ነው። እኔ ከሄድኩባቸው አካባቢ እየት ያለብኝ ስለሆነ ነው በጣም ምርቃታቸው፣ ጸሎታቸው፣ ስቲል ፍቅራቸው የማይቀየር አንድ ቀን ላገኙ ሊሜልክ አብረውን ይኖሩ ነው የመሰሉ አሜን ብለናል። ወሎ ይለያሉ። እውነት ለመናገር ወሎዬዎች በጣም ፍቅር ናቸው። እና ደግሞ በቃ ሄ ረሃ በቃ ጣጣ የለም። ድሬዳዋ አካባቢም እንደዚሁ ፍቅር ናቸው። በጣም ይመቻሉ። ወደ ቀጣይ ቪዲዮ ደግሞ ስናመራ ማለት ነው በዚህ ሰዓት ባለሙያ ሚስት ማግባት አያዋጣም እያለን ይገኛል። አንዱ ወንድማችን አሁንም እኮ ወገኛ ቤተሰብ አለው ሙያ የማትችል ሴት እንዳታገባ ይላል እ ዶሮ መስራት ብትችሉ ጣራ ነክቷል። ዱለት መስራት ብትችል በጓ ጋር ጣራ ነክቷል። እንደውም በአሁን ሰዓት ማግባት ያለባችሁ ወንዶች በእውነት ማግባት ያለባችሁ ሙያማ ትችሏል፣ በቃ መጥረግ መወልወል በቂ፣ በቃ ከበቂ በላይ መጥረግ መወልወል ከቻለች ከበቂ በላይ። እኔ ባለቤቴን ናሁም ያላትን ሙያ የሚያጠፋ ነገር እየፈለግኩ ጅንጅብል ምናምን እንደዚህ ጦስኝ ምናምን አጠጥቻት ይሄ ዶሮ ምናምን የሚባለውን ነገር አሁን ዝም ብሎ የወፍቆሎ ምንም የብርሃም እንደዛ ኑሮ በዚህ ኑሮ ባለሙያ ሴት ትፈልጋለ እንዲ ፕራዘር እዴ እንዳትል እንሮሮሮ ማፈቃ ቤቱን የምታጸዳ የምትንከባከብ ብትችል ሽሮ ሞቅ አድርጋ የምትሰጥ በርበር በሚጥሚጥ አንዲ በቃ ሙያ በቃ ያ ብቻ እግርና እጅ በቂ ነው፣ በቂ ነው። አንዴ ጀለስ ላያገባ እኮ ነው። ፍሬንዶቼ ላያገቡ እኮ ነው ሙያ እየተባለ፣ ኧረ ተው። ባለሙያ ሴት በዚህ ኑሮ ውድነት አግብተ እንዳትጨልል ነው ጫዋታው። እንግዲህ ባለሙያ ሴቶች ካላችሁ እዚህ ጋ ሀሳብ ስጡበት። ልጅ እዚህ ጋ በምትመለከቷት መልኩ ሜካፕ ተሰርታ ምን ያህል ለውጥ እንዳያሳየች በጣም አስደናቂ ነገር ነው። ሜካፕ ምን ያህል ሰው ልጅ እንደሚቀይር ያየውበት ቪዲዮ ነው ይሄ ቪዲዮ ማለት ነው። በጣም የተሸወድከው ነገር ቢኖር እዚህ ምድር ላይ ሜካፕ አርጋ ዴት ካደረግካት ለመጀመሪያ ቀን ማለት ነው። ስለዚህ ለመጀመሪያ ቀን ያለ ሜካፕ ለማየት ወይም ደግሞ ያለ ሜካፕ የምትንቀሳቀስ ሴት ለመጥበስ መወከር። ኤኒዌይስ ግን ለውጡን ይዩት፣ በኢየሱስ ስም ያስብላል። እንዲህ ይቻላል እንደ ብሏል ሰውየው እንዲህ ይቻላል እንደ ግን እንዲህ አይነት ለውጥ ማምጣት ይቻላል ብቻ ይደንቃል በጣም ሜካፕ አርቲስቷ ግን ሳላደንቃት አላልፍም በእውነት በጣም ነው የቀየረቻት በቃ በጣም ማለት ነው እና ለማንኛውም የዚች ልጅ ከሚመቹኝ ነገሮቹ አንዱ ኮንፊደንስ አናዘር ሌቭል በቃ ኮንፊደንስ ሌላ ታሪክ ውስጥ ናት። ይችልኝ ማለት ነውና በጣም ኮንፊደንስሽ ይመቸኛል። በርቺ እናቴ፣ ቀጥቅጭው ነው። አየሩ ያንቺ ነው። አሁን ያዚ ያዚ ያዚ አድርጊ መያዝ ያለብሽን። ለምን ጊዜው ተገለባባጭ ነው። የሆነ ሰው ይመጣል ያልፍበታል፣ የሆነ ሰው ይመጣል ያልፍበታል። እና ሳያልፍብሽ ቶሎ ይመችሽ። ለማንኛውም ኮንፊደንስሽን በጣም አደንቅልሻለሁ። እናንተም እንግዲህ የምታቋት ከሆነ አድንቋል። ለዛሬ ሰብስቤ ያመጣው ላችሁ ቪዲዮች እነዚህን ይመስሉ ነበር። እንግዲህ በሌላ ቀን በሌላ ቪዲዮ እስክንገናኝ፣ ሀምሳ ሺ ሰብስክራይበር ገብተናል። እናመሰግናለን። እንቀጥላለን። መቶ ሺ ምንገባለን። ወዳችኋለሁ።